ጤና ይስጥልኝ። ሕፃናት በሚመገቡበት ወይም በሚጫወቱበት ወቅት ድንገት ለመተንፈስ መቸገር ወይንም ሳል ካስተዋሉ የመታነቅ ምልክት ሊሆን ስለሚችል በአፋጣኝ መፍትሔ ልንሰጥ ይገባናል። ለመሆኑ ምን መፍትሔ መስጠት እንችላለን? ዶክተር ቢንያም ፍሳነኝ አብራችን ቆዩ። መታነቅ ማለት ምግብ ወይም ሌሎች ቁሶች መተንፈሻ አካላችንን ዘግተው ወደ ሳንባ አየር እንዳይገባ ሲከለክሉን የሚፈጠር ችግር ነው። አብዛኛውን ጊዜ ልጆችን ለመታነቅ የሚያጋልጡ ነገሮች ለምሳሌ ኦቾሎኒ፣ ፋንዲሻ፣ ከረሜላ፣ ሳንቲሞች፣ ትናንሽ አሻንጉሊቶች ክፍሎች፣ የቁልፍ መያዛዎች ይጠቀሳሉ። መታነቅ ሲኖር የሚኖሩ ምልክቶች ምንድን ናቸው? ልጅ በድንገት መናገር ወይም መተንፈስ መቸገር፣ ለመተንፈስ በሚሞክርበት ጊዜ እንደ ፉጨት ያለ ሲርሲር የሚል ድምፅ ማሰማት ወይም ምንም ድምፅ አለመኖር፣ ጉሮሮን መያዝ፣ ፊት ወደ ቀይ ወይም ወደ ሰማያዊ መቀየር፣ በስተመጨረሻም ራስን መሳት ሊከሰት ይችላል። ታዲያ መታነቅ ሲኖር ልናደርግ የሚገባው የመጀመር እርዳታ ምንድን ነው? ከአንድ ዓመት በላይ ለሆኑ ሕፃናት ማሳል ወይም መተንፈስ ካልቻሉ በምስሉ ላይ እንደምትመለከቱት ሄምሊች ማኑቨር እንተገብራለን። ይህም ማለት ከልጁ ጀርባ ቆመው ወይም ተንበርክከው አንድ እጅን ጨብጦ ቀጥሎ በምስሉ ላይ እንደምታዩት በሁለተኛው እጅ የመጀመሪያውን እጅ ጥብቅ አድርጎ በመያዝ ከሕፃኑ ሆድ ላይ በማሳረፍ በመቀጠል ወደ ውስጥ እና ወደ ላይ ግፊት ማድረግ እቃው እስኪወጣ ድረስ ይህንን ማድረግ ይጠበቅብናል። ከአንድ ዓመት በታች ለሆኑ ሕጻናት ደግሞ ከላይ በምስሉ ላይ እንደምታዩት በደረቱ በኩል በክንዶ ላይ ያስተኙት። በመቀጠል ጀርባውን አምስት ጊዜ በቅርኖ ይምቱት። ይህ ለውጥ ካላመጣ ህፃኑን ያዙሩት። በመቀጠል ጠቋሚ ጣትና መሀል ጣትን ተጠቅመው ደረት ላይ አምስት ጊዜ መጫን እቃው እስከሚወገድ ወይም ህፃኑ ማልቀስ ወይም መተንፈስ እስከሚጀምር ድረስ ይህንን ይድገሙት። የመጀመሪያ እርዳታ ስናደርግ ሁለት ነገሮችን ማወቅ ይኖርብናል። በግልጽ ለማየት ካልቻሉና ካልደረሱት በስተቀር እቃውን በጣቶቹ ለመያዝ አይሞክሩ። ይህ ወደ ጥልቀት ሊገፋው ይችላል። በምንሰጠው የመጀመሪያ እርዳታ ለውጥ ካላገኘን ወዲያውኑ ለድንገተኛ እርዳታ ይደውሉ። ታዲያ መታነቅን እንዴት መከላከል እንችላለን? ሁልጊዜ ልጆች ሲበሉ ወይም ሲጫወቱ በንቃት ይመልከቱ። ምግብን ድቅቅ አድርገው ይክተፉ። ትናንሽ ቁሶችን ከህፃናትና ከታዳጊዎች ያርቁ። ትልልቅ ልጆች በደንብ እንዲያኝኩና በሚመገቡበት ጊዜ እንዳይጫወቱ አስተምሯቸው። መታነቅ በድንገት ሊከሰት ይችላል። ሆኖም የእርስዎ ፈጣን እርዳታ ነፍስን ማዳን ስለሚችል ተረጋግተው የመጀመሪያ እርዳታ መስጠት አይዘንጉ። ሰላም።